ተመልሶ እንደምናላችሁ፣ ዛሬ በአዲስ ቪዲዮ ተመልሻለሁ። ዛሬ እንግዲህ አንድ ጎረቤቴን ፕራንክ ያደረገን ነው። ከዚህ ጀርባ ነው ያለችው፣ ድምፅን ዘካርኪያ ነው። አሁን አዲስ ዳይፐር ነው ይሄ፣ እንደምታዩት የሚጣ ዳይፐር ነው። እና ምን አለኝ ሞቃለኝ፣ በወፍራሙ የተሰራ ነው የሚጣ፣ ሞቃለኝ እና ከዛ የዳይፐሩ ላይ ቀባቀባ ትንሽ እናደርገውና ከዛ በኋላ የሚጠይና ማመት መሰለኝ። ከዛ ቦታ ለመላ ስሞክራለሁ ነ እና እስኪ የእሷን ሪያክሽን እናያለን እና ይህንን ቀባዋለን። በነገራችን ላይ ይሄን ቪዲዮ ካየሁት የዛሬ ስንት አመት ማሄና፣ ይሄን አኪዲ ሰርተውት በጣም በጣም ነበር ያሳቀኝና ትዝ ሲለኝ እስኪ እሷንም ለሞክራት እስኪ ምናም ብዬ ነው። ከዛ የምትለውን አብረን እንሰማለን። አያችሁት። እንግዲህ እንዲህ ቀባባሁት። ከዛ የሆነ የተቀየረ ነገር አለ ምናምን ብዬ ትንሽ እንትን አለ ተቀየረብኝ ምናምናል። ከዛ እሷ የምትለውን እንሰማለን። ካሜራዬን የማደርገው በነገራችን ላይ ጠዋት ነው፣ ገና ቤት አላጸዳንም ምናምን። አጋጣሚውን ስናገኝ ነው እንጂ ካሜራ የምንሰቅለው እዚች ጋ ነው። ስለዚህ እኛ ቁጭ እንላለን፣ እዛ እንዳታየው ጥራለሁ። ለመጀመሪያ ጊዜ ስለሆነ እሷም ላይ ያን ያክልበት ትለውን እና እስኪ ምን እንደምትል ደግሞ አብረና ያለን ይሻል እና ውዶች፣ ይሄ እንግዲህ ካሜራው ነው አታ

ብላ እየተፋሽ ነው። አምጭ የምርሽን። ግና እያመመች ነው በአለ። ምን ችግር አለው ቆይ

ግን እኮ መጀመሪያ ይሄ የምታጠጣ ነገር እንዲሁ ምናምን ምንም አይሸትም፣ አይሸትም ብዙ አይሸትም።

ተሳካ። ፕራንክ ተሰርተሻል። እኛ ቀየርሽም አልቀየርሽም። አንድ ዳይፐር 50 ብር 40 ብር አክሰሬ ይለቀቃል ቪዲዮ እሺ እንደምን አላችሁ እኔ ደህና ነኝ አልሀምድሊላሂ እንግዲህ የፕራንክ ቪዲዮ ይሄን ነው የሚመስል ነበር በነገራችን ላይ መብራት የለም መብራት የለም ለእዛ ነው ትንሽ ጨለም ያለ የሚመስለው። ፕራንኩ በተሳካ ሁኔታ ነው እንግዲህ ፕራንክ የሰራናት። በጣም ነው የደነገጠችው ለመናገር ያው እሷ ደግሞ ገና ወጣት ነች፣ ልጅ ያልወለደች ምናምንና ና ያው ታውቃላችሁ፣ ልጅ ሲኖር ነው እንዲህ አይነት ነገር ምንም የምትጸየፉ ብትሆኑ የፈለገ ነገር ቢሆን ልጅ ሲኖራችሁ እንደ ወጣትነታችሁ አትሆኑ ማለት በቃ ነገሮችን ቀለል ነው የምታደርጉት። ከእሷ በኋላ እንዲያውም አንድ እህታችን እንደዚህ ልጅ አላት፣ እሷ እንደዚህ እንትን እያልኳት ነበር ከካሜራ ጀርባና፣ ምንም አልመሰላትም ሲጀመር፣ እየቀለርሽ ነው የመሰለኝ ምናምን ያለችው እና ወላጅ ሲሆኑ እንደዚህ ብዙ አያካብዱም፣ እና እሷ ደግሞ እኔም ይሄን አጋጣሚ ልጠቀም ብዬ ነበረ። ብቻ በጣም ደስ ሲል ነበር፣ በጣም ነው የሳቅ ነው። በጣም አስደንግጠናታል። ሻላ በቀጣይ ቪዲዮ እንገናኛለን። እንግዲህ እስኪ ከተዝናናችሁ ላይክ፣ ሽር፣ ሰብስክራይብ አድርጉ። አስተያየታችሁን ኮሜንት ላይ ጻፉልኝ። እንሻላ በአዲስ ቪዲዮ መጣለሁኝ። ደህና ሁኑልኝ። እስከዛ ወሰላሙ አለይኩም ወረመቱላ ወበረካቱ